ዶክተር ጤና ይስጥልኝ። ዶክተር አቡ ይስጥልኝ። ምን ላገሽ? ዶክተር ካላስቸገርኩ አንድ ነገር ነበር። ምን ነበር እሱ? አንድ ነገር ልንገራችሁ። የኔ ዓለም እናንተ ናችሁ አይደለም? አንድ ሀና አለምን ሁሉ ልሰዋላችሁ ይችላሉ አንቺ ያልገባ ይሄ ነው። ሀና ከአለም ትበልጣለች። ሀናን አይደለም የወለድ አንጀት ይቅርና እኛ ወጣቶች እንኳን የምንሰፈሰፍላት አይነት ልጅ ናት። እዚያ ቤት የገባሽው እኮ ከሀና ጋር እሰጣ ገባ ለመግባት አይደለም። እና ፊት ለፊቴ ስታማኝ ዝም ማለት ነበረብኝ? የፈለገችውን ብትልሽ አንቺ ምን ጨነቀሽ? አክስቴ ምን እያልሽ ነው? ብናገር ምንድን ነው ችግሩ? ይኸውልሽ እርግም መጀመሪያ የምርመራ ውጤት ይለቅ ኮ በኔጣ ሰላም ሆነች። ምናሴ ከአንቺ በላይ እሷ እህታቸው እንድትሆን ነው የሚፈልጉት። ምን? እንዴት? ምርመራው ተደርጎ ውጤቱ እስከሚያልቅ ድረስ ከማንም ጋር ግብ ግብ ውስጥ አትግቢ። ለምን? ውጤቱ ምንም ይሁን ምንም፣ ለአንቺ ያላቸው አመለካከት ይቀንሳል። ይህ ማለት ደግሞ የምንፈልገውን ነገር ለማግኘት እንቅፋት ይሆንብናል። እኮ ንገረኛ፣ ለምን እንደፈለግከኝ። ሀና፣ ጠዋት እያናገርኩሽ ስለዘጋሽኝ ቀን ሙሉ ደብሩኝ ነው ያልኩት ለምን እንዴ፣ እየነገርኩሽ ለምን እንደዘጋሽኝ ስላላወቅኩ ነው። ምን ሆነዋል? ምናሴ ለሰላምታ እኮ መልስ ሰጥችኝ ነበር። ሀና፣ የሆ ነገር እየደበቅሽኝ እንደሆነ አውቄያለሁ። እኔም ምን ልደብቅ እችላለሁ? መሻሸት አያስፈልግም። ይልቅ ሳላቅ ያስቀየምኩሽ ነገር ካለ ንገሪኝ። አንተማ እንዴ ልታስቀይመኝ ትችላለህ? ነበሩ እዚ፣ እኔ ምን አደረግኩኝና ብቻ እሱ እንታየው ሀኒዬ አንቺ ግን በጣም የበሰልሽ ልጅ ነሽ ሰው ሳይነግርሽ የሰውን ጭንቅላት የምትረጂ ለሁሉ ነገር መፍትሄ ያለሽ በጣም ነው የማመሰግነው ሀና አንቺ ወደ ቤት ስለመጣሽ አመሰግንሻለሁ አታውቅኝም እንደ እ ደህና ነሽ አይደል እኔ ደህና ነኝ። እንዴት ነሽ አንዬ? እግዚአብሔር ይመስገን አንዬ። ምን ሆነሽ ነው ትናንት የቀረሽው? አይ ምንም ከአባዬ ጋር የሆነ ቦታ ሄደን ነበር። ለምንድን ነው የምታሳዝኝ? ለምንድን ነው ሰራተኛ የማትመስይ? ለምንድን ነው ወጣትነትን የምታስታውሽ? ለምንድን ነው ልናገርሽ ስላፊ? የሚያያዝብ ማብቂያ የሌለው ጦርነት ነው ወይ ገለን ነው የምንወጣው፣ አለበለዚያም ደግሞ ሞተን ነው የምንወጣው። ሰምተሽኛል አይደል? ሮ ባዩሽ እንግዲህ እንደፎከረችው ያሰበችው ተሳክቶላታል። ምክንያቱም የሀናን ውጤት አሳልፋ ለእርግብ መስጠት ነበረ። ይህንን ደግሞ አድርገዋለች። ምክንያቱም እነሱ ከመሄዳቸው በፊት ወደ ሕክምና እሷ አስቀድማ በቦታው ነበረች። ስለዚህ ዶክተሩን አናግረው ነበረ። የሚከፈለውን ሁሉ እከፍላለሁ፣ ያልኩውን ሁሉ አድርግ ሳት ሳሳት በማለት እንግዲህ አስጠንቅቀዋለች። ግን ደግሞ እሷ ከዚያ ሆስፒታል መታየቷ አስጠርጥሯታል። ምክንያቱም አቶ መስፉኔ አይቷታል ማለት ነው፣ ከርግብ ጋር ስትጨቃጨቅ ስታወራ አይቷታል። እና እሳቸው በእርግጠኝነት እንግዲህ ያው ይማገቷታል እውነትንም ሊያወጣ ይችላል ብዬ አስባለሁ። ሰላም ጤና ይስጥልኝ፣ የቻናሌ ተከታታዮች ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ፣ ነባር ቤተሰቦቼም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናል እንዲሁም በላይክ ጀምሩ። ያው እንግዲህ ኖላዊ ተከታታይ ድራማ በብዙዎች ዘንድ ተወዳጅ የሆነው ድራማ አሁን ላይ እጅግ በጣም በጉጉት ክፍል አርባ ስድስትን እየጠበቅን እንገኛለን። ወይዘኒያቱም አሁን ላይ ሀንች በልብ ሙሉነት ማለት ነው እውነቱ ይታወቃልና ከዛ በኋላ ይህ ሁሉ ነገር ያበቃለታል የሚለው ነገር በልብ ሙሉነት ስትናገር ነበር። ምክንያቱም እንግዲህ ሁሉን ነገር ብትነግራቸውና ነገሮችን ብታስረዳቸው ያልተረዷት ቤተሰቦቿ አሁን ላይ ግን በምርመራ ውጤት መ ማረጋገጥ ይቻላል፣ በተባለው መሰረት እንግዲህ እጅግ በጣም ደስ ብሏት ነበረ። ግን ደግሞ የህክምናው ውጤት ሲደረግ ወይንም ደግሞ ህክምና በሚያደርጉበት ሰዓት በጣም ያስፈራት ነገሮች አሉ። ምክንያቱም የእነሱ ልጅ ከሆንኩኝ እንዴት ነው አባዬን ትቼ ከነሱ ጋር ልኖር የምችለው? በፍጹም እንደዚህ ሊሆን አይችልም። ካልሆንኩኝ ደግሞ ወይዘሮ ሜላት ከስራ ታስወጣኛለች። ከስራ አስወጣችኝ ማለት ደግሞ አባቴን ማሳከም አልችልም። ከዚህ ቤት የሚከፈለኝ ደሞዝ ሌላ ቤት ብሄድ አይከፈለኝም፣ በማለት እንግዲህ ብዙ ነገሮችን ስታወርድ ስታመጣ ነበረ። እናም ተጨናንቃለች። ግን ደግሞ አሁን ላይ የሆነ መበጥበጥ ወይም ደግሞ እኔ ከነሱ ከስራ ከመፈናቀል ካለሁበት ነገር ሁሉ እንዲሁም ምርመራ ሳናደርግ ብቀጥል ይሻላል፣ በማለት እንግዲህ ለወይዘሮ ሜላትንም አወያይታት ነበር። ምክንያቱም ወይዘሮ ሜላትም እጅግ በጣም እየተበሳጨች ስለሆነ ማለት ነው። ያው ሀና ዋስታ ነው በማለት ነው እንግዲህ የኔን ንብረት ልትወስድ ወይንም ደግሞ የኔ የሆንን ነገር ለራሷ ለማድረግ እጥረት እያደረገች ነው። እኔ በጣም መልካም ስለሆንኩላት አባቷንም ስላሳከምኩላት እያለች በጣም ብዙ ነገሮች ስትናገር ነበረ። እንዴት ሰራተኛ እንደዚህ ትጫወትብኛለች እያለች። መጥፎ ቃላቶች እንግዲህ ፊትለፊቷ ተጋርዶባታል ማለት ነው። ዘውር ብላ ማየት ማስተዋል አልቻል። አለችም እንግዲህ ከዚህ በፊት እንግዲህ ሀና አዲስ ወደነሱ ቤት እንደገባች እንግዲህ የእናትነት ስሜት እየተሰማት እንዲሁም ደግሞ ሀኑቼን ስትቆጣት ራሱ በጣም ስቅቅ እያለች ነበር። አሁን ላይ ግን እርግብ ከመጣች በኋላ አይኗ ሁሉ ወደ እርግብ ስለሆነ ለሀና ምንም አይነት ነገር ከስራ ውጪ ምንም ነገር እንተናትላትም። በእርግጥ በስራዋና በተለያዩ ነገሮች መልካም ነች። ለሷ ግን ደግሞ ልጅሽነኝ ካለች ቀን ጀምሮ በጣም እየተቆጣቻትና እየተበሳጨች ትገኛለች። ግን ደግሞ አሁን ላይ እጅግ በጣም እውነት አለ ብሎ ከሀና ጋር የሚታገለው አቶ መስፍኔ ነው። መስፍኔ እንግዲህ የልጃቸውን መንጣት ሲሰሙ ወደ ቤት ተመልሰዋል። ስለዚህ አሁን ላይ የሚታገለውና ከሀና ጎን ሆኖ ልጄ ሀሴት ሀና ነች የምትመስለኝ እንጂ እርግብ አደለችም በማለት እንግዲህ በልበ ሙሉነት ሲናገር ነበረ እንዲሁም ደግሞ በመጣበት ሰዓት በመጀመሪያ ሀናን ነበረ ሰላም ያለት ልጅ፣ እጅግ በጣም ናፍቀሽ ነበር ለረጅም አመታ ስለመጣሽ እንዲሁም ከቤተሰቦች ጋር ስለተቀላቀልሽ እጅግ በጣም ደስ ብሎኛል፣ በማለት እንግዲህ እቅፍ አድርጎ ሲስማት ነበረ ማለት ነው። እንግዲህ ወይዘሮ ባዩሽ አሁን ላይ በጣም ተርበት ብታለች። ምክንያቱም አተ መስፍን ስለመጣ ነገሮችን አሁን ላይ ማካሄድ ወይንም ደግሞ እንደፈለግነ ማስኬድ አንችልም። አሁን ላይ በጣም ጎበዝና ጀግና መሆን ያስፈልግሻል ልክ እንደ ሀና መልካም ሰውም መሆን ያስፈልግሻል ግድ ነው በማለት እንግዲህ ስትነግራት ነበር ለእርግብ አሁን የእርግ ቢሆን ራሱ መስፍኔ በእርግጠኝነት ይጠራጠራል ሀና እውነታ አላት ብሎ እንደሚሟገትና ከጎና እንደሚቆም ነው እኔ የሚሰማኝ እንዲሁም ምናሴም እንደዚው ይቆማል ብዬ አስባለሁ ሀ፣ እንግዲህ ሰላምም እንደዚው ብየ አስባለሁኝ ግን ደግሞ ምርመራ እስከሆነ ድረስ በቃ እርግብ ነች ብለው ደግሞ ሊቀበሏት ይችላሉ። ሀኒች ግን አሁንም አታቆምም እውነታን ታወጣለች ብየ አስባለሁ። እጥረት ታደርጋለች ባላት አቅም ማለት ነው። ይሄ ነገር ሁሉ አባቷ ሊሰማ ይችላል አባቷም ደግሞ እንግዲህ የእውነትን ሊያወጣ ይመጣል ብዬ አስባለሁ። ተውን ለአሴር ስለነገረችው እንግዲህ ሀናም አሴርም በእርግጠኝነት ምናልባት ልጅቷን ከተምቹ ጋር ሌላ ቦታ የሚያውቃት ሊሆን ይችላል። ስለዚህ በዚያ አማካኝነት ወይንም ደግሞ አሴር ተምቹን ብሩን እንዴት እንዳመጠውና ምን አድርጎ እንዳመጠው አፋጠው ሲጠይቀው ሁሉን ነገር ሊነግረው ይችላል። ስለዚህ ልጅቷ የሀናን ታሪክ ሰርቃ እንደሆነ እውነታ በዛ መልኩም ሊወጣ ይ ችላል ማለት ነው። ስለዚህ እውነት ትዘገያለች እንጂ አንድ ቀን ትወጣለች በእርግጠኝነት ማለት ነው። ግን እውነት በወጣ ሰዓት እንግዲህ ወይዘሮ ባዩሽ ምን እንደሚውጣት በነገራችን ላይ ወይዘሮ ባዩሽ አሁን ላይ ወይዘሮ ሜላትን በደንብ አርጋ ነው የምትበላት። ባዶ ነው ራሱ የምታስቀራት። በጣም ብዙ ነገሮቿን ከወሰደች በኋላ ነው እራሱ የሚነቁት ማለት ነው። እና ከጣለቻት በኋላ ነው የሚነቁት። አሁን ላይ ላይነቁ ይችላሉ። እንዲሁም ደግሞ ወይዘሮ ሚላት እውነቱን ስታቅ እንግዲህ ለሀና ያላ ስሜት ምን አይነት ይሆን? ምክንያቱም በጣም ብዙ መልካም ነገሮችን አድርጋላታለች፣ ሰታታለች። እንዲሁም ሀና ደግሞ ለዚህ ለነ ሜላት ቤትም በጣም ትልቅ ነገሮች አድርጋለች፣ ሰላም መልሳለች። በቃ እሷ ከመጣች በኋላ ቤተሰቡ ራሱ ደስታ በደስታ ሆኗል። እንዲሁም ደግሞ ሰላም ልጇን ራሱ ከሞት ራሱ እንግዲህ ደም በመስጠት አተርፋላታለች ማለት ነው። መጠርጠር ብትችል ኮ በብዚህ ራሱ በደማቸው መመሳሰል ራሱ መጠርጠር ትችል ነበር። ግን አሁን ላይ በቃ ፊቷ ላይ የተጋረደ ነገር አለ። ዘውር ብላ ራሱ ማሰብ አልቻለችም። በእርግጥ ከአስራ ስድስት አመት በኋላ የመጣችው ልጅሽ ነኝ የተባለችው የመጣችው ፊት ለፊቷ ስላለች ያንን ናፍቆቷ ነው ለመወጣት እንትን ያለችው ማለት ነው። እና ከጊዜ በኋላ እንግዲህ ልጅቷ ብር ብር በምትልበት ሰዓት ወይንም ደግሞ ስልክ ከወይዘሮ ባዩሽ ጋር ስታወራ እንግዲህ ሊሰማት ይችላል። በዚህ በዚህ እንግዲህ እውነታው ሊወጣ ይችላል ብዬ አስባለሁኝ። እና እንግዲህ እውነታን እንጠብቃለን። ውድ የቻናሌ ቤተሰቦቼ በያላችሁበት ሰላማችሁ ይብዛል። መልካም ጊዜ ተመኘውላችሁ።